ዋሽንግተን ዲሲን አላማከርም። ካናዳና አውስትራሊያ ብቻ ሳይሆኑ ፖርቱጋልና ቤልጅየምም የፍልስጤምን አገርነት ካወቁት 153 ሀገራት መካከል ለመጠራት ከዚህ በላይ ምክንያትና ወቅት መጠበቅ አላስፈለጋቸውም። የሮማ አደባባዮች የጋዛ ህዝብ የሚደርስበት ነገር ሁሉ ይቁም ብለው ለመሟገት መፈክራቸውን አንግበው ተገኙ። በአሜሪካ የዲሲና የኒውዮርክ ጎዳናዎች ስለ ፍልስጤም ህዝብ ብለው በተሰለፉ ዜጎች ደመቁ። ምዕራባውያን ዘንድሮ ለፍልስጤም ተቆርቁረው በእስራኤልም ላይ ጠንክረው የሚያውቁ አይመስልም። ቤንያሚን ኔታንያሁ 42 ደቂቃ ሙሉ በጆሮ ገብ ቃላት ያሰሙት የኒውዮርኩ ንግግር ያልታደገው የዶናልድ ትራምፕ ቁጣና ጩኸት ያላስቆመው የምዕራባውያን የአገርነት እውቅና በፍልስጤም ሆኗል። ፍልስጤም በጸጥታው ምክር ቤት ውስጥ ቋሚ መቀመጫ ካላቸው አምስት ሀገራት መካከል ሁለቱ በዚህ ወር እናውቀሻለን አሏት። እነዚህም እንግሊዝና ፈረንሳይ ናቸው። አሁን በዚያ ጉልበተኛ ተቋም ውስጥ ከአሜሪካ በስተቀር አራቱ ሀገራት ፍልስጤምን ለአገርነትሽ እውቅና ሰጥተናል ብለዋታል። ይህ ምክር ቤት ላለፉት ሰማንያ ዓመታት እንደ ፍልስጤምና እስራኤል ጉዳይ አብዝቶ የተወያየበት ሌላ ጉዳይ የለም። ሩሲያና ቻይና በ1988 እውቅና ቢሰጧትም በአሜሪካ ጥላ ስር የኖሩት እንግሊዝና ፈረንሳይ ግን ያንን ሳያደርጉት እስከ ዘንድሮ ደርሷል። ከመቅረት መዘግየት ይሻላል ያሉ የሚመስሉት ለንደንና ፓሪስ ዘንድሮ ለፍልስጤም የአገርነት እውቅና ሰጥተዋል። በተለይ እንግሊዝ ያ በፍልስጤሞች ምድር አይሁዳውያን ይስፈሩ የሚለውን የባልፉር ዲክላሬሽንን ያመጣውና እስካሁን ድረስ ደም መፋሰስን ያስከተለው አገር የፍልስጤምን አገርነት ሲያውቅ ክስተት ሆኗል። ከ193ቱ የተባበሩት መንግስታት አባል አገራት መካከል ለፍልስጤም የአገርነት እውቅና የሰጡት ቁጥር ሰሞኑን 153 ሲደርስ እነ እንግሊዝም ተቆጥረው ነው። ቁም ነገሩ ምዕራባውያን በተለይም አውሮፓዎቹና ካናዳ፣ አውስትራሊያና መሰሎቻቸው አሁን ለምን በራላቸው የሚለው ነው። ነግበኔ ብለው ወይስ ሰብአዊነት ተሰምቷቸው? እስከ ዛሬስ ስለምንዘገዩ? የሕዝባቸውና የዲሞክራሲ ኃይሎች ቁጣ ወይስ በእስራኤል ድርጊት መቆጣታቸው? በአውሮፓና በአሜሪካ ሕዝብ በአደባባይ ወጥቶ ማውገዙ ምንን ያመለክታል? በእርግጥ እስራኤል ከምዕራባውያን ጀርባ ላይ የወረደች ነውን? በተባበረ ክንዳቸው ሲደግፏት የኖሩት የአውሮፓ ሀያላን በተናበበ ድምፃቸው አገር አይደለችም ለምትላት ፍልስጤም አገር ነች የሚል እውቅና መስጠታቸው ለምን ነው? ለመሆኑ ግን ምዕራባውያን እስራኤልን እየተዋት ነው ወይስ ፍልስጤምን እየደገፉ ከትራምፕ ጋር አለመግባባቱ ስለገቡ ለፍልስጤም እውቅና መስጠት ፈለጉ ወይስ በሌላ ምክንያት? በዚህ ዝግጅት ይህንን ጉዳይ እንመለከተዋለን። በቅድሚያ ግን ምዕራባውያን እስራኤልን እንዴት እንዳዋለዷት፣ እንዴትም ጎጆ እንዳወጧት ከዚያም እንዴት ጠብቀዋት እንደኖሩ በጥቂቱን ቃኝ። አብራችሁን ቆዩ። On

የአይሁዳውያን መሰባሰብ ገና ከጅምሩ በእንግሊዝና በአሜሪካ ይደገፍ እንደነበር የሚያነሱ እንደ ፕሮፌሰር ናኦም ቾምስኪ ያሉ ምሁራን ምክንያቱ መጽሐፍ ቅዱሳዊ እንደሆነ ያነሳሉ። የክርስቲያን ጽዮናዊነት ከሁለት ሺህ ዓመታት በላይ በተለያዩ ዓለማት ተበታትነው ይኖሩ የነበሩ አይሁዳውያንን ተሰባስበው አገር እንዲመሰርቱ ሲቀሰቅስ የኖረ ንቅናቄ ነው። ንቅናቄው የምንመሰርታት አገር እስራኤል ትባላለች፣ ቃል የገባልንም እግዚአብሔር ነው የሚል እምነት ያለው ነው። ይህ መጽሐፍ ቅዱሳዊ ኪዳን ደግሞ በኦ ኦሪት ዘጸአት ምዕራፍ 23 ቁጥር 31 ላይ የሰፈረው ቃል ነው። ድንበርህንም ከኤርትራ ባህር እስከ ፍልስጤን ባህር ከምድረ በዳም እስከ ወንዙ ድረስ አድርጋለሁ። በምድር የሚኖሩትን በእጅህ እጥላለሁና ከፊትህም ታባረራችኋለህ የሚለውን ይህንን መንፈሳዊ ቃል እንደ መፈክር ይዞ ይንቀሳቀስ የነበረው የክርስቲያን ጽዮናውያን ንቅናቄ ተጽዕኖውን በአሜሪካና አውሮፓ ክርስቲያን መንግስታት ላይ አሳድሯል። ይህ ሁኔታ ገና ከ18ኛው ክፍለ ዘመን እንደጀመረ የጻፈው ኢብራሂም ካራትስ ወዝ እስራኤል ኤ ዌስተርንስ ፕሮጀክት ኢን ፓለስታይን በሚለው ጥናታዊ ዘገባው ምዕራባውያን እስራኤልን በየጥፋቶቿ ሁሉ የሚደግፏት የራሳቸው ፍጥረት ስለሆነች ነው ይላል። በእርግጥም ለዘመናት የሚታወቀው ከፍጥረት እስከ እድገት ድረስ ምዕራባውያን እስራኤል የጡት አባትና እናት መሆናቸው ነው። በአሜሪካና በአውሮፓ የሚኖሩ አይሁዳውያን በፈጠሩት ንቅናቄ የእንግሊዝ መንግስት እንደ አውሮፓውያን አቆጣጠር በ1917 የባልፉር አዋጅ ወይም ዘባልፉር ዲክላሬሽን የተባለውን ድንጋጌ አወጀ። ይህ አዋጅ አይሁዳውያን አገር ይገባቸዋል፣ ወደ አገራቸው ፍልስጤም የሚመለሱ የሚል ነበር። ይህን ድንጋጌ ተከትሎም አሜሪካና አውሮፓ ይረባረቡ ገቡ። ጀርመን አይሁዳውያንን ለመጨፍጨፍ እነዚህ ሰው አይደሉም አንበጣዎች እንጂ የሚል ዘመቻ ውጥታ ስድስት ሚሊዮን ዜጎችን ፈጀች። ይህም እስራኤላውያን አገር ያስፈልጋቸዋል የሚለውን ክርክር የበለጠ አሳማኝ ያደረገው። ከዚያም እንደ አውሮፓውያን አቆጣጠር በ1948 አይሁዳውያን ወደ ፍልስጤም ሄደው እስራኤል የምትባልን አገር መሰረቱ። በተለያዩ አለማት ተበትኖብናል የሚሉትን ዘራቸውንም መፈለግ ጀመሩ። በዚህም ከጎንደርም፣ ከፖላንድም፣ ከሩሲያም ቤላሩስም ሰዎቻቸውን እየወሰዱ መብዛትና ማባዛት ቀጠሉ። በፍልስጤም ግዛቶችም ላይ ማስፈራቸውን ቀጠሉበት። እስራኤል የምዕራባውያን በተለይም የእንግሊዝ ፕሮጀክት ነች መባሉም በዚህ ታሪካዊ ሂደት ምክንያት ነው። የለንደን ሰዎች በቅኝ ገዥነት በሚያስተዳድሩት የፍልስጤም መሬት ላይ አይሁዶች ይስፈሩ የሚል ሀሳብ አቅርበውና ደግፈው ሀገረ እስራኤልን ከፈጠሩ በኋላ ፍልስጤምን እውቅና ነፍገዋ ትኖረዋል። በኋላ ላይ ያቀረቡት ምክንያት መጀመሪያ ከራሷ ከእስራኤል ጋር ተስማሙ፣ እኛ የሁለት አገርነት መፍትሄን ቱ ስቴት ሶሉሽንን እንደግፋለን፣ ግን አንዳችሁ ለሌላችሁ እውቅና ተሰጣጡና እኛ እንቀጥላለን የሚል ሆነ። በሌላ አገላለጽ መጀመሪያ በእስራኤል እውቅና አግኙ የሚል ሰበብ እያቀረቡ ኖሩ። ከእስራኤል ጋር ያላችሁ የጠበቀ ግንኙነትም የራሱን ሚና ተወጣ። እንዲህ ባለ ሰበብ እነ ዊስተን ቸርችል እነ ሃሮልድ ማክሚላን፣ እነ ማርጋሬት ታቸር፣ እነ ቶኒ ቢሌየር፣ እነ ጎርደን ብራውን ሲሸሹት የነበረውን የፍልስጤም ዕውቅና ጉዳይ በኬርስታርመር የጠቅላይ ሚኒስትርነት ዘመን ተሳካ። ኬርስታርመር ከዌስት ሚኒስቴር ተናገሩ። ፍልስጤም አገር ነች። አሁንም መፍትሄው የሁለት አገርነት መፍትሄን መቀበልና መተግበር ነው ሳይድ ከኬርስታርመር በፊት የሁለት አገርነት መፍትሄ ቱ ስቴት ሶሉሽን በተባበሩት መንግስታት ከታወጀ በኋላ እንግሊዝን 18 ጠቅላይ ሚኒስትሮች መርተዋታል። ላለፉት 78 ዓመታት ግን ፍልስጤምን አገር ነሻላት አልነበረም። ጥያቄው ኬርስታርመር ከቀደሙት አቻዎቻቸው ሁሉ በተለየ ሁኔታ አሁን ለምን እውቅና ሰጡ የሚለው ነው። ጥያቄውን ለመመለስ ከመሞከራችን በፊት ሌላኛዋን የአውሮፓ ሀያል አገር ፈረንሳይን እንመልከት። የጸጥታው ምክር ቤት ከተፈጠረ በኋላ በእስራኤል ፍልስጤም ጉዳይ ብቻ ከ140 የሚልቁ ውሳኔዎችን አሳልፏል። እነዚህ ውሳኔዎች ሲተላለፉ ያልነጠፈ ድምፅ ከሰጡ የተሻሩትንም ከሻሩ አገራት መካከል ፈረንሳይ አንዷ ነች። አብዛኞቹ ውሳኔዎች ደግሞ እስራኤልን የሚጠቅሙና የሚደግፉ እንደነበሩ ድምፅ የሰጠችባቸው አጀንዳዎች ማኝ ናቸው። እንዳም ሆኖ ፈረንሳይ በቀላሉና ዘው ብላ የእስራኤል ደጋፊ አልሆነች። በመጀመሪያ የተባበሩት መንግስታት የፍልስጤምን ግዛት ከፋፍሎ ለእስራኤሎችም እንዲሰጥ የሚፈቅደውን የውሳኔ ሀሳብ ሲያመጣ ፈረንሳይ አቅማምታ ነበር። ዩኤን ፓርቲሽን ፕላን የሚል ስም የተሰጠውን ያንን አጀንዳ ያልተቀበለችው በወቅቱ ከአረብ መንግስታት ጋር የነበራትን መልካም ግንኙነት ላለማበላሸት በማሰብ ነበር። ይሁን እንጂ ከሂትለር ወረራ የታደገቻት ባለውለታው አሜሪካና የፍራንስ ጽዮናውያን ሎቢስቶች በፈጠሩት ጫና ውሳኔውን ደግፋ ድምፅ ሰጠች። የእስራኤልን አገርነትም የተቀበለችው አንድ ዓመት ቆይታ 1949 ላይ ነበር። ዘግይታም ቢሆን የእስራኤልን የአገርነት መፈጠር የደገፈች ሲሆን በ1948 በተካሄደው የአረብ እስራኤል ጦርነት ጊዜም የተጣለውን የጦር መሳሪያ ማዕቀብ ወደ ጎን ብላ ላይሁዳውያን ወሳኝ የተባለ የጦር መሳሪያ ድጋፍ ስታደርግ ነበር። የእስራኤል የኒውክሊየር መርሃ ግብር ሲቋቋምም ሳይንቲስቶችንና ስልጠናዎችን በማቅረብ እርሾ መሆኗ ይነገርላታል። በአጠቃላይ የፈረንሳይ የሰባ ዓመት ታሪክ ከእስራኤል ፍልስጤም አንጻር ኦዲት ሲደረግ ውግንናዋ ከቴል አቪቭ በኩል ሆኖ ይነበብልናል። ለፍልስጤምም አገርነት ይገባታል ተብሎ የቱ ስቴት ሶሉሽን ይፋ ሲደረግ ድጋፍ ካልሰጡ አገራት መካከል አንዷ ፈረንሳይ ሆና ኖረች። ስታቀርብ የኖረችው ምክንያት ከእንግሊዞቹ የተለየ አልነበረም። ያለ ፖለቲካዊ ውይይትና ዲፕሎማሲያዊ ድርድር የኔ ውቅና መስጠት ብቻውን ሰላም አያመጣም የሚል እምነት የነበራት ፈረንሳይ ፊልስጤሞችና እስራኤሎች ይነጋገሩ የሚል ምክር ስትለግስ ኖራለች። ዘንድሮ ግን ይህንን ቅድመ ሁኔታዋን አንስተው ከእስራኤል ጋር ተመካከሩ የሚለውን ምክሯን ትታው የኔታንያው መንግስት የማይወደውን የሁለት አገርነት መፍትሄ ተቀብላ ፍልስጤም አገር ነች ብላ ወስናለች። ፕሬዚዳንት ኢማኑኤል ማክሮን በኒውዮርኩ አዳራሽ ተገኝተው በ193 ሀገራት ፊት ቆመውም አሉ ለፍልስጤምና እስራኤል ህዝብ ሰላም ሲባል ፍልስጤም አገር ነች የሚለውን ፈረንሳይ መቀበሏን እገልጻለሁ። ብዙ ጭብጨባ ተከተላቸው። Je እንግሊዝና ፈረንሳይን ተከትለው በእነሱ ጥላ ስር ለዘመናት የኖሩት እነ ፖርቱጋልና ካናዳም እንዲሁም አውስትራሊያ የፍልስጤምን አገርነት ተቀብለዋል። ይህንን ድርጊታቸውን ክፉኛ የተቃወሙት የአሜሪካው ፕሬዚዳንት ዶናልድ ትራምፕ እውቅና እየሰጣቸው ያላችሁት ለሽብር ቡድኑ ሐማስ መሆኑን እወቁ ብለዋል። ይሁን እንጂ አላስቆሟቸውም። አሁንም በድጋሚ የሚነሳው ጥያቄ አውሮፓውያኑ ስለምን አሁን በረራላቸው የሚለው ነው። ለዚህ ጥያቄ ማብራሪያ ከጻፉ ባለሙያዎች መካከል ለቢቢሲ የዲፕሎማሲ ጉዳዮችን የሚተነትነው ፖል አዳምስ እንዲህ ይላል። በጋዛ እየሆነ ያለው ሁሉ የሚፈጸመው ረሃብ፣ የእስራኤል ወታደራዊ ዘመቻና ድርጊቶቹ ነባሩን የሕዝብ እምነትና አስተሳሰብ ቀያይሮታል። እስከዛሬ በኢደር የቆየው ዘዴ መፍትሄ አላመጣም። የጋዛን ጦርነት እንዴት እናቁመው የሚለውን ለማሰላሰል የሚረዳው መፍትሄ ለፍልስጤም አጋርነት በማሳየት አገርነትን ማወቅ ነው። ይህ ወደ ፖለቲካ ውይይት ሊገፋ ይችላል በማለት በፍልስጤማውያን የዲፕሎማሲ ስራ የተገኘ ሳይሆን በፍልስጤማውያን ላይ በተፈጸመ በደል የመጣ ውጤት መሆኑን ያነሳል። በሌላ አገላለጽ እስራኤል ወዳጆቿን ምዕራባውያንን ለማጣት ምክንያት ይሆናት በገዛጇ በጋዛ ህዝብ ላይ የፈጸመችው በደል ነው እያለ ነው። ይህንን የጋዜጠኛውን ሀሳብ ጠቅላይ ሚኒስትር ስታርመርም ተናግረውታል። የፍልስጤም አገርነትን ያወቁለት ባደረጉት ንግግር የጋዛ ህዝብ ሰው ሰራሽ ረሃብ እየቆላው የአድየርና የምድር ድብደባ እየፈጀው ባለበት በዚህ ወቅት ይህንን ማስተዋልና ዝም ማለት የሚቻል አልሆነም በማለት ወቅታዊው የእስራኤል መንግስት እርምጃ ለዚህ ውሳኔ እንዳበቃቸው ተናግረዋል። ሐቁን እንናገር፣ ሐማስ ገዳይ የሽብር ቡድን ነው። ጥሪ የምናቀርበው ትክክለኛው የሁለት አገርነት መፍትሄ ገቢራዊ እንዲሆን ነው። በአሁኑ ወቅት በምድረ ጋዛ ሰው ሰራሽ የሰባዊ ቀውስ ተፈጥሯል። የእስራኤል መንግስት በግድ የለሽነት የሚፈጽመው የጋዛ ድብደባ፣ ረሃብ፣ ውድመት ፈጽሞ ሊታለፍ የሚችል አይደለም። አስር ሺዎች ተገደሉ። ከሟቾቹ መካከል ምግብና ውሃ ለመመጽወት የሚሄዱ ተረጂዎች ይገኙበታል። ይህ እልቂትና ውድመት ሁላችንንም አሳዝኗል። እንግሊዞቹ ያቀረቡት ምክንያት ይህ ነው። የሐማስን ሽብርተኛነት አላጣነውም፣ የእስራኤልን ጭፍጨፋና ውድመት ግን አናልፈውም ብለው ቴላቪቭ አላውቃትም የምትላትን ፍልስጤምን አውቀዋል። የኔታንያሁ መስተዳደር አልቀበለውም የሚለውን የሁለት አገርነት መፍትሄም እንቀበለዋለን ብለዋል። በእርግጥ ይህ የእንግሊዝ ብቻ ሳይሆን ባለፉት ሁለት ዓመታት ለፍልስጤም እውቅና የሰጡ አገራት ሁሉ ምክንያት ነው። ለህንዱ ኤንዲቲቪ የምትሰራው አዲቲ ሃዱሪ አሁን በተባበሩት መንግስታት ውስጥ አባል ከሆኑ አገራት መካከል የፍልስጤምን አገርነት ያወቁት 80 ፐርሰንት ደርሰዋል ትልና በቅርብ ዓመታት ውስጥ ደቡብ አፍሪካ፣ ብራዚል፣ አርጀንቲና፣ ቺሊ፣ ስዊድን፣ አየርላንድ፣ ስፔን፣ አርሜኒያ፣ ስሎቫኒያና ሌሎችም ሀገራት ይህንኑ ማድረጋቸውን ትገልጻለች። ይህንን ለማድረግ የገፋቸው ምክንያት ወይም ኢሚዲየት ፋክተርም የእስራኤል በደልና ግፍ ነው ትላለች። ታራጆንና ቢሊ ስቶክሆልም በሲኤንኤን ላይ ያቀረቡት ጉዳይ የሚሆነው በተለይም የፈረንሳይን ብቻ ነጥለው በተመለከቱበት በዚህ ነጥብ ላይ የኢማኑኤል ማክሮን መንግስት እሱ እውቅና ሰጥቶ ለማቆሙን ይገልጹና ሌሎች አገሮችንም ማስተባበሩን ይገልጻሉ። ምክንያት የሚሉት የእስራኤል ቅጥ የለሽ የጋዛ ድብደባና ጥቃት ነው። ሌሎች ተንታኞች በበኩላቸው የአውሮፓ መንግስታት በህዝባቸው ጫና ምክንያት ይህን እንዲቀበሉ ተደርገዋል ይሉና የመረጣቸው ህዝብ ፍልስጤምን በተመለከተ የያዙት ነባር አቋም እንዲሻሻል ግፊት እያደረገ ነው። ከዚህ መሻሻል ተቻላቸውም ይላሉ። የስዊዝ አደባባዮች ስለ ጋዛ ብለው ሲጮሁ ሰንብተዋል። ስለ ጋዛ ብለው የወጡ ሮማውያን ከአገራቸው ፖሊስ ጋር እስከ መጋጨት ደርሰዋል። የባርሴሎና ካታላናውያን ነግበኔ ያሉ ይመስል ድምፃቸው እስከ ጋዛ ሰርጥ ተደምጧል። በማዕከላዊ ፓሪስ ዲ ላሪፐብሊካ አደባባይ የወጡት ፈረንሳውያን ስለ ጋዛ ህዝብ የጮሁት ደም ስራቸው እስኪገታተር ነው። የስፔኖቹ ማድሪሎኒስ ስለ ጋዛ ህጻናት ብለው ድምፃቸውን ሲያሰሙ በፕላዛ አደባባይ ተገኝተው ነው። ይህ የአውሮፓውያን ተቃውሞና ሰልፍ ደግሞ አንድም ቀን ተሰምቶ የቆመ ሳይሆን በየቀኑ ዛሬም እየተካሄደ ያለ ነው። ይህንን የህዝባቸውን የተባበረ ድምፅ የመስማት ግዴታ እንዳለባቸው የሚያውቁት ዲሞክራሲያዊ መንግስታት ደግሞ ለፍልስጤም እውቅና መስጠትን አንድ በእስራኤል ላይ ጫና ለማሳደር የሚጠቅም የዲፕሎማሲ መንገድ አድርገውታል። የነቃና ሰብአዊነት የሚሰማው ህዝብ ከዘሩና ከሃይማኖቱ ከሀገሩና ከክልሉ ውጭ በሆነ መንገድ ሩቅ አገር ሄዶ ለማያውቃቸው ሰዎች ሲል መሪዎቹንና መንግስቶችን ሲሞግት ይህንን ይመስላል። ይህ ባለው ህዝባዊ ግፊት ጭምር ወደ እውነታው መጥተዋል። ለፍልስጤም ሀገርነት እውቅና ከመስጠት አልፈው የእስራኤልን ግፍ እያወገዙ ነው የሚባልላቸው አውሮፓውያን ይህንን ማድረጋቸው በእርግጥ የጋዛን ጦርነት ለማስቆም ዋስትና ነው ወይ? ደግሞስ ለፍልስጤምስ ምን ይጠቅማል የሚለው ቀጥሎ የሚነሳ ጥያቄ ነው። የቢቢሲው አዳምስ ፍልስጤም ዓለም አቀፋዊ እውቅና የሌላት በመሆኗ ድንበሯም የማይታወቅ የራሷ መከላከያ ሰራዊትና ዋና ከተማም የሌላት አገር ሆናለች ይልና በዓለም አቀፍ ማህበረሰብ እውቅና ማግኘት ማለት አንዳች የተካለለ ወሰንና ከዚህ እስከዚያ የሚባል ካርታ እንዲኖር ያደርጋል ይላል። እስከ ዛሬ ድረስ የነበረው የፍልስጤም ቅርጸ አገር በ1947 የመከፋፈል ውሳኔ በተላለፈ ጊዜ የነበረው ቢሆንም በየአቅጣጫው በእስራኤል ተሸራርፎ ተወሮ ተይዟል ዌስት ባንክ ምስራቃዊ ኢየሩሳሌምና አሁን ደግሞ ጋዛ። የካርኔጅ ፋውንዴሽን የመካከለኛው ምሥራቅ ጉዳዮች ኃላፊ አሚር ሐምዛዊ፣ ሰሞነኛው የእውቅና መስጠት ማዕበል ይህንን ችግር በዘላቂነት ባይቀርፍ እንኳን እስራኤል በወረራ የያዘቻቸው አካባቢዎች ሁሉ የዘላለም መስፈሪዋ እንደማይሆኑ የሚያረጋግጥ ነው ይላል። በአሁኑ ወቅት እስራኤል የከፈተችውን መስፋፋትና የምታካሄደውን የጋዛ ዘመቻ በአንድ ጊዜ የመቀልበስ አቅም ባይኖረውም የዓለም አቀፉ መድረክ አብዝቶ ሲቃወማት አንዳች ነገር እንድታስብ ትገደዳለች ሲልም ያክላል። የአገርነት ዕውቅና ማግኘት ለፍልስጤን መስተዳድር የሚኖረው ጠቀሜታ እስራኤልን በዓለም አቀፍ አደባባዮችም እስከ መሟገት የሚያደርስ ነው የሚለው ሐምዛዊ፣ የአረብ መንግስታትም ያለመሳቀቅ ለፍልስጤም የሚያደርጉት ድጋፍ እንዲቀጥሩበት የሚያበረታታ ነው በማለት ይጨምራል። የጋዛን ህዝብ መንቀልና ማፈናቀል፣ ከዚያም በሌላ አገር ማስፈር የሚለው የዶናልድ ትራምፕ እቅድ እንዳይተገበርም ዲፕሎማሲያዊ ግፊት ለመፍጠር ያግዛል የሚለው ሌላ የጠቀሜታው አካል ነው። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።